ራማ ክፍል 144። በክፍል 143 እንግዲህ ሁላችሁም እንዳያችሁት ያፌት ከስንት ጊዜ በኋላ ከታገጠበት ወጥቷል ማለት ነው። ያመለጠውም እንግዲህ አቤል ለሱ ምግብና የቤቱን ቁልፍ ይዞ ወደ ክላሱ ጎራ ሲል ነበር። እንግዲህ አቤልም በመደብደብና በመጣል ያመለጠው ማለት ነው። አቤልም አንተንም ህይወትክን ነበር ማጠፋለ፣ ነገር ግን ተላላኪ ስለሆንክ መልእክቴ እንድታደርስልኝ ስለምፈልግ ምንም እንዳደርግ አልፈልግም። ናታንን ደግሞ ያለውን ነገር በሙሉ ቀምቼ የራሴ አደርጋለሁ። ኤፍራታንም ቢሆን ልክ እንደ ድሮ ሚስት ያድርጊያት አኖራት አለው እያለ እንግዲህ አቤል ላይ ዝቶበት ሄዷል ማለት ነው። ስለዚህ አሁን ላይ የያፌት ማምለጥ ሐረግ ድራማ ላይ ብዙ ለውጦችን ያመጣል። በዛ ሉሊት እብድ ነኝ ብላ እየሰራች ነው ግን አላበደችም ሰ ያፌትና ሉሊት ተባብረው እንግዲህ ኤፍራታና ናታንን ማሳበዳቸውን ይቀጥላሉ ማለት ነው። እንግዲህ ያፌት ከዛ ከታገተበት መውጣቱ ለናታን እንግዲህ ትልቅ የሆነ መርዶ ነው ማለት ነው። የልጅ ሀዘን ረሳው ብለው እንግዲህ በደስታ በቤታቸው መኖር ጀምረዋል። ቤታቸው ተስተካክሏል። ኤፍራታ ወደ ራሷ ተመልሳለች ሐዘኗን ረስታለች። ሕይወታቸውን ለመኖር ሀ ብለው ከቤታቸው መኖር ጀመሩ። ሁለተኛ ቀናቸው ነው፣ ኤፍራታና ናታን። ኤፍራታም ወደ ቤቷ ተመልሳ በደስታ ለመኖር እንግዲህ ቅድና ፕላን አድርጋለች። ነገር ግን አሁን ላይ ናታን ያፌት እንዳመለጠ ሲሰማ ምን የሚል ይመስላቸዋል? ያፌት ካመለጠ በኋላ እንግዲህ ናታንን የሚያሰቃየው ይመስለኛል። አሁን ላይ ሐረግ ድራማ በጣም ሳቢና ማራኪ የሆነ ነው የሚሄደው። ግራ ጋብቶን ነበር መጀመሪያ። ከዚህ በኋላ ግን ፌት ከታገተበት ከወጣ ሉሊት ደግሞ እብድ ነኝ ብላ እንግዲህ ይህን የምታደርገውን ነገር ትታ ሌላ ስራውን ከጀመረች ትዝታ ከተፈታች፣ ይሄ ኤፍራታን የሚከታተላት ልጅ አዲስ ወደ ሀረግ ድራማ የተቀላቀለው ልጅ ብቻ አሁን ከዚህ በኋላ ሀረግ በጣም ውስብስብስብ እያለ ነው የሚሄደው ማለት ነው። እንግዲህ ያፌት ከታገተበት ወጣ ማለት ናታንን ልክ እሱን እንዳሰቃየው በድጋሚ ያሰቃየዋል ማለት ነው። ተመልሶ እንግዲህ ወደ ድሮ ስራው ይገባል ብዬን ማሰበው ያፌት። ሰላም ውዴ ቻናል ቤተሰቦች እንዴናችሁ? ደህና ናችሁ? በጣም ደህና ነኝ። ሐረግ ድራማ እንግዲህ ክፍል መቶ አርባ አራት ዛሬ ይለቀቃል። ክፍል መቶ አርባ ሶስት ላይ ደግሞ የተፈጠሩትን ክፍል መቶ አርባ አራት ላይ ደግሞ የሚፈጠሩትን የምናይ ይሆናል ማለት ነው። ይህ ክፍል መቶ አርባ ሶስት ላይ ሁላችሁም እንዳያችሁት ጽዮንና ናታን ታርቀዋል ማለት ነው። ገነትን እንግዲህ በጋዛፍና ልትገላት የነበረችው ማን እንደሆነች ባትታወቅም ገነትን እንግዲህ ይሄ እቅዳቸው ሳይሳካላቸው ዳግም ወደ ቤቱ ጎራ ብሎ ከሞት አትርፋታል ማለት ነው። በሩን በመክፈት እንግዲህ እናቱ እንድትድን አድርጓል። ነገር ግን ገነት ብትድንም ማን ይህን ነገር እንዳደረገው ሁላቸው ላይ ጥያቄ ነበረ። በተለይ ገነት ከጽዮን ውጪ ሌላ ማንም አያደርገውም በማለት ጽዮን ደጋግማ እየጠየቀቻት ነበረ። ጽዮን ግን እሷ እንዳላደረገችው እና ስለዚህ ነገር ምንም ነገር እንደማታውቅ የነገረቻት ነበረ። ገነት በጭራሽ ልታምናት አልቻለችም። እሷ ካልሆነች ማንም ሊያደርገው አይችልም እያለች ነው። በተለይ ዳግም በጣም ተናዷል። እንዴት እናቴ ብትሰድባት ብታንቋሸሻት ይህን ሁሉ ዝም ብላት፣ ደግሞ እንዴት ነው አሁን ደግሞ ህይወቷን ለማጥፋት የምትሞክረው በማለት እንግዲህ ዳጊ በ ውሃም ተናዶ እንግዲህ ጽዮንን ለመበቀል እንግዲህ የምትጠጣው ውሃ ውስጥ መድኃኒት ጨምሮበታል። በዚህ መሀል ነበር እንግዲህ ገነት ለናታን ደውላ ወደ ቤት እንዲመጣ ትነግረውና ናታንም ወደ ቤት ሲመጣ በቀኝ ከዚህ በኋላ እዚህ ቤት መኖር አልፈልግም ትለዋለች። እሱም ምን ተፈጥሮ ነው ምን ሆነች ነው የሚል ጥያቄ ሲጠይቃት እሷም እንግዲህ ጽዮን ልትገድላት እንደነበረ መድኃኒት በጋዛ አፍና ልትገላት እንደነበር ትነግረዋለች። ናታንም ጽዮን ይህን ነገር ማድረጓ ያናድደውና አንገቷን አንቆ ልግደልሽ ወይ፣ ምን ፈልገሽ ነው እንደዚህ የምታደርጊው? እንዴት እንደዚህ ታደርጊያለሽ? ገነት ምን አደረገች? የሚል ጥያቄ ይጠይቃታል። ጽዮንም እንግዲህ ግደለኝና ገላግለኝ ከዚህ ቤት መኖር አልፈልግም፣ እናንተንም ማንንም ማየት አልፈልግም። ደስተኛ እስካልሆንኩ ድረስ መሞት እንጂ ብኖር ምንም ደስ የሚል ነገር ስለሌለም መሞት ነው የምፈልገው፣ ግደለኝ የሚል መልስ ነበር የሰጣችው። ናታንም እንግዲህ ይህን ነገር ስትለው በጣም ያዝን ይተክዝና ጽዮንን ይቅርታ ይጠይቃታል። ጽዮንን ይቅርታ ከጠየቃት በኋላ ወደ ድሮ ቦታችን ተመልሰናል፣ ከዚህ በኋላ እንደ ቴን ማየሽ ነው መንከባከብሽ፣ እንዳታዝኝ እንዳተክዥ ይላታል። ጽዮንም በጣም ትደሰታለች። ከዛ በኋላ ከገነትና ከኤፍራታም ጋር ይቅርታዋን ጠይቃ በሰላም በፍቅር እንደሚኖሩ ሆኗል። እንግዲህ ሰላም ወርዷል። ነገር ግን ዳግም በጭራሽ ይቅርታ ሊያደርግላት አልፈለገም። ያሰበውን ነገር ከማድረግ ወደ ኋላ አላለም። በቀጥታ መድኃኒቱን ነበር ጨምሮ እየሰጣት። እንግዲህ ጽዮን ይህን መድኃኒት ስትወስደው እንግዲህ ምን የሚፈጠር ይመስላችኋል? ልትታመም ትችላለች፣ ልትሞትም ትችላለች። የወሰደችው መድኃኒት ማለት ነው። ጽዮን እንግዲህ ትተርፋለች ወይስ ትሞታለች? ጽዮን እንድትሞት አንፈልግም፣ ምክንያቱም የድራማው ድምቀት ስለሆነች። እዛ ውጭ ግን ጽዮን ዳግም ይህን መድኃኒት እንደጨምርባት ካወቀች በጣም ከባድ የሆነ ጸብ የሚፈጠር ይመስለኛል ማለት ነው። ሌላው እንግዲህ ኤፍራታ ወደ ቤቷ ተመልሳለች። ነገር ግን ቤት ስትመለስ ናሳንን አላገኘችውም ነበር አድሮ ነበር ወደ ቤቱ እየተመለሰው። አሁን ላይ ኤፍራታ የምታውቀው ናታን ስራ እንደሚሰራ ቢሮ እንደሚውል እንጂ ያፌትን እያሳደደና እያሰቃየ እንደሆነ አታቅም። እሱም እንግዲህ ለኤፍራታ ቃል ስለገባላት ቃሉን ለማክበር እንግዲህ ያፌትን አንገቱን አንጠልጥሎ ለእሷ ማስረከብ ነው ፍላጎቱ። ነገር ግን ይህ ሁሉ ነገር ሳይከሽፍበት አልቀረም። አድሮ ሲመጣ ኤፍራታ እንግዲህ ተናዳ አንድ ጥፊ ነበር ናታንን ያቀመሰችው። ናታንም ጥፊውን ከቀመሰ በኋላ እንግዲህ ለኤፍራታ ወደዛ ቤት በመምጣቷ በጣም እንደተደሰተ ና ብዙ እንክብካቤ እያደረገ ምግብ እየሰራላት እንግዲህ እያዝናናት ነበር፣ ማለት ነው። ኤፍራታ ና ናታን አሁን ላይ በጣም ደስተኛ ሆነው በቤታቸው መኖር ጀምሯል ማለት ነው። ይህ ደስታቸውን እንግዲህ የሚያደፈረስባቸው አንድ ነገር ወደ ቤታቸው ይሄዳል። አንደኛ ያፌት መለቀቁ ነው፣ ሁለተኛ ደግሞ ኤፍራታን የሚከታተላት አዲሱ ወደ ሐረግ ድራማ የተቀላቀለው ቃል ነው ማለት ነው። እንግዲህ ኤፍራታን እየተከታተላት ወደ ቤታቸው ቢሄድም። የዛለት አላገኛ ስም ነበረ። ምክንያቱም ኤፍራታ ወደ ቤቷ ሄዳለች። እሱም እንግዲህ ኤፍራታ ባለመኖሯ ገነትን የት እንደሄደች ይጠይቃታል። ገነትን ወደ ቤቷ እንደተመለሰች ና ባለትዳር እንደሆነች ትነግረዋለች። እሱም እንግዲህ ወደ አዲሱ ቤታቸው ደግሞ እንዴት መሄድ እንዳለበት ሲያስብ እንግዲህ በእህቱ አማካኝነት ኤፍራታ እንድትቀርባት ና ጓደኛ ከሆነች በኋላ ኤፍራታን ማግኘት እንደሚችል ነው። በአእምሮ እጅ አስተባ ያለው እህቱን ይህን ጥያቄ ጠይቋት ነበር። እሷ ግን በሰዓቱ ፈቃደኛ ባትሆንም ሆንም ነገር ግን ወደ መጨረሻው ፓርቲ ላይ ተስማምታ የኤፍራታ ጓደኛ ለመሆን ተስማምታለች ማለት ነው። እንግዲህ ኤፍራታ አዲስ ጓደኛ ሊኖራት ነው ማለት ነው። ስለዚህ ይሄ ሰው ኤፍራታን ለምን እንደሚከታተላት እስካሁን ድረስ አይታወቅም ማለት ነው። ፎቶዋንም በኪሱ ይዞ እንግዲህ መዞር ከጀመረ ብዙ ቀናትን አሳልፏል። ስለዚህ ኤፍራታን ይሄ የሚከታተላት ሰው ምን አስቦ ይመስላቸዋል? ሌላኛው ደግሞ እንግዲህ ትዝታ ከእስር ትወጣለች፣ ያፌት ደግሞ ከታገተበት ወጥቷል ማለት ነው። ያፌት ከታገተበት መውጣቱ አሁንም ለኤፍራታ ትልቅ የሆነ መርዶና ሀዘን ነው። እሷ ሞቷል ብላን ብታስበው፣ ግን እሱ ድንገት ዘቡ ሲል ምልትል እንደምትችል መገመት አይከብዳችሁም። እንግዲህ አሁን ላይ የነታንን እያንዳንዱን ነገር እመልሳለሁ፣ ሚስቴን ሳይቀር አስመልሳለሁ እያለ ነው ማለት ነው። አሁን ላይ ያፌት እንግዲህ ወደ በፊቱ ቦታው ተመልሶ ከሉሊት እና ከቢኒያም ጋር ሆኖ እንግዲህ ናታንን ማሰቃየት ነው ብዬ ነው ማስበው። አሁን ላይ ቢኒያም እና ያፌት አብረው ከሰሩ ናታንን ሊጥሩት ይችላሉ። ነገር ግን ቢኒያም ይህን ድራማ አብሮ ይሰራል ብዬ አላስብም። ምናልባት ናታንን አጥፍቶ ጽዮንን የራሱ ለማድረግ ከያፌት ጋር ሊሰራ ይችላል። ምክንያቱም ያፌት የጽዮን ወንድም ስለሆነ ያፌት በጭራሽ ጽዮንን ሊወዳት አይችልም ብሎ ስለሚያስብ